የኮሪደር ልማት ሥራዎች የተኃድሶ ዘመን ዋነኛ ካስማ መሆናቸውን የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። ፕሬዝዳንቱ ጎንደር የኢትዮጵያውያን የጋራ የእጅ ስራ ውጤት ስለመሆኗ ገልጸዋል። ኑ ጎንደርን እን ሞሽር የገቢ ማሰባሰቢያ መርሃ ግብር በአዲስ አበባ ከተማ ተካሂዷል። ዘላለም አስፋው በመርሃ ግብሩ ላይ መልእክት ያስተላለፉት የኢፌዴሪ ፕሬዝደንት ታዬ አጽቀሥላሴ የኮሪደር ልማት ሀብትን፣ ሀሳብን እድገትና ዘመንን ማስተሳሰር ነው ብለዋል። ከተሞች የእድገት መሰረት መሆናቸውንም አንስተዋል። የኮሪደር ልማት እጅግ ትልቅ ሀሳብ ነው። ሀብትን፣ ሀሳብን እድገትንና ዘመንን ማስተሳሰር ነው። እንደሚታወቀው ከተሞች የእድገት መሰረቶች ናቸው። በኢትዮጵያ ብቻም ሳይሆን የዓለም አቀፍ እውነታው ይህንን ነው የሚያመለክተው። ከተሞች ሲያድጉ የህዝብን ኑሮ ያሻሽላሉ፣ አስተሳሰብን ያሰፋሉ፣ ስልጣኔንም ይዋጃሉ። የበለጠ እድገት ይኖር ዘንድ ደግሞ መስፈንጠሪያ ይሆናሉ ከተሞች ሲያድጉ የህዝብ ኑሮን ያሻሽላሉ አስተሳሰብን ያሰፋሉ ስልጣኔንም ይዋጃሉ ያሉት ፕሬዝዳንቱ ለኢትዮጵያ ከተሞች ምርጫቸው በእውቀትና በሀብት ማደግ ከአለም ስልጣኔ ጉዞ ጋር መሰለፍና ሰልፍን ማሳመር ብቸኛ ምርጫቸው ሊሆን ይገባል ብለዋል ለኢትዮጵያ ከተሞች ምርጫቸው ሁለት ነገር ነው አንዱ በእውቀት በሀብት ማደግ ከዓለም የስልጣኔ ጉዞ ጋር መሰለፍና ሰልፍን ማሳመር ወይም ከነ ቡቱቷቸው እና ቡቱታቸው ለዘላለም የተፈረደብን ይመስል በረጀ ስትራክቸርና አሳቤ ወይም ብሂል ሰጥሞ መናኛ ከተማ መሆን፣ እርግጠኛ ነኝ፣ ሁለተኛው አይመረጥም። ምናልባት ለመምረጥ የከጀሉ ቢኖሩም ዘመን አይፈቅድም። ስለ ኢትዮጵያ ዘክረውና ተናግረው የማይጠግቡ አያሌ ሕዝቦች አሉ ያሉት ፕሬዚዳንቱ፣ ጎንደር ከተማ የኢትዮጵያውያን የጋራ የእጅ ስራ ስለመሆኗም አንስተዋል። ጎንደር የጋራ የኢትዮጵያውያን የእጅ ስራ ነው ኢትዮጵያውያን ይሄ አዘቦታዊ ንግግር አይደለም፣ ወይም ደግሞ አዲስ የተገለጠ እውቀት አይደለም። በእውቀታቸው በጥበባቸው፣ በወረታቸው፣ በሀብታቸው በጋራ የተገነባ አገር ነው። ከአፄ ፋሲል እስከ አፄ በካፋ ከተጌ ምንትዋብ፣ የመጀመሪያዋ ጥበበኛዋ እስከ ሁለተኛዋ ምንትዋብ፣ የራስ አሊ ልጅ ማለት ነው። ከታላቁ ራስ አሊ እስከ ሁለተኛው ራሳ ህንፃዎችና ግንብን ከገነቡ እስከ ግንብ ጠባቂዎች ብዙ ኢትዮጵያውያን ተመላልሰውባታል። ፕሬዚዳንቱ የጎንደር ልማት የበለጠ እንዲሰፋ አስተዋጽኦ ላበረከቱና የገቢ ማሰባሰቢያ መርሃ ግብሩ እንዲሳካ ላደረጉ አካላትም ምስጋና አቅርበዋል።